ጤና ይስጥልኝ የተወደዳችሁ ቤተሰቦች፣ እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎችን በቅድሚያ የፋኖ ኃይሎች በተለያዩ ቦታውት ጥቃት ማድረሳቸውን ገልጸው የታጣቂዎቻቸው ሥልጠና መቀጠላቸውንም አሳወቋል። የብልስድናው መንግስት ደግሞ በአማራ ክልል ወረዳዎችን በሙሉ ተቆጣጥሬ ቆላውን እያጸዳው ነው ይላል። የክልሉ አርሶ አደሮች በበኩላቸው የማዳበሪያ ዋጋ ንረት ከጦርነቱ የባሰ ረሃብ በሚቀትሉ ዓመት ደቅኗል ሲሉ አስጠንቅቀዋል። እነዚህን መረጃዎች እንመለከታለን። የኢትዮጵያ ባለ ሀብቶች ከ60 በመቶ በላይ የሚሆነውን የሀገሪቱን የሰላም እጦት የፈጠሩ ናቸው ሲሉ ጠቅላይ ሚኒስትሩ ወነጀሉ። ጠቅላይ ሚኒስትሩ የኢትዮጵያ ህዝብ ድህነትን ለመውረስ የተዘጋጀ ትውልድና አጥፊን ሚያወድስ ነውም ብለውታል። ባለ ሀብቶቹ በጠቅላይ ሚኒስትሩ ሌባ ሲባሉ ሀብታም ሆናችሁ ሳለ የምታጥማሩም ናችሁ ሲባሉ ያጨብጨቡ ታይቷል። እንቃኘዋለን። አቶ ጌታቸው ረዳ ህወሃትና የሾማቸው የአብይ አህመድ አስተዳደር ወደ ግጭት ሊገቡ ይችላሉ ያሉበትን ምክንያት ተናግረዋል። ፓርቲው ደምሮ ወልቃይትና ራያ በተመለከተ የወጣውን ካርታ ተቃውሟል። ተጨማሪውን ይዘን ይዘናል። በትግራይ ያለውን ቀውስ በተመለከተ በመቀለም በስዊዘርላንድ ጄኔቫም ሰልፎች ሊደረጉ ነው። አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን የሚል መሪ ቃል ያላቸውም ናቸው። ሌላኛው መረጃችን ነው። ብልጽግናና ጋዜጠኛውን እንደገና አሰረም። ከሦስት ዓመታት አመታት በፊት ያለ ፍርድ ታስሮ የተፈታው የኢትዮጵያ ኢንሳይደር ዋና አዘጋጅ ተስፋለም ወልደየስ አሁን እንደገና ታስሮ ፍርድ ቤት እንዲፈታ ቢወስንም ፖሊስ ግን አስሮቷል። ትሰሙታላችሁ። የጀርመን ዜግነት የወሰዱ ሰዎች ቁጥር በከፍተኛ ሁኔታ መጨመሩ ተሰማ። የተወደዳችሁ ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎች ታደምታላችሁ። ሰናይ ቆይታ ይሁንላችሁ። የፋኖ ኃይሎች በተለያዩ ቦታዎች ጥቃት ማድረሳቸውን ገልጸው የታጣቂዎቻቸውን ስልጠና መቀጠላቸውን አሳወቀ አስታውቋል። የብልጽግናው መንግስት ደግሞ በአማራ ክልል ወረዳዎችን ሙሉ በሙሉ ተቆጣጥሬያ ቆላውን እያጸዳ ነው ይላል። የክልሉ አርሶ አደሮች በበቆላቸው የማዳበሪያ ዋጋ ንረት ከጦርነቱ የባሰ ረሃብ በሚቀጥለው ዓመት ደቅኗል ሲሉ አስጠንቅቀዋል። በክልሉ አገዛዙ አጠንቀቁት እያለ በየጊዜው መግለጫ የሚሰጥበት ጦርነት ሁለተኛ ዓመቱን ሊደፍን ጥቂት ሳምንታት ቀርቷል። አሁንም የሰራዊት ምርመራ አሁንም የታጣቂዎች ምርጋት እንደቀጠለ ይገኛል። የፋኖ ኃይሎች ባለፈው ተከታታይ ሳምንት እስምናታት የተዋ ኃይሎቻቸው ሥልጠና ላይ ስለመሆናቸው ማሳወቃቸው የሚዘነጋ አይሆንም። ይህንን በተለያዩ የክልሉ ቀጠናዎች ወቃጣናዎች እየተከዋነነ ለመሆኑን ገልጸው ሥልጠናውንም ለወራት ተከታትሎ የተመረቁ ኃይሎቻቸውን አሳይተዋል። በክልሉ አንዳንድ አካባቢዎች የሚፈጸሙ ጥቃቶች ደግሞ አሁንም መቆሚያ አላገኙም። በጎጃም ቀጠና ሰቀላሽ አባይ ከተማ የተፈጸመው ድንገተኛ ጥቃት ቀዳሚው ለለቱ አብነት ነው። በዛው በጎጃም ቀጠና ሸባል ባረንታ ወይን ውሃ አካባቢ የተፈጸመው ደግሞ ሌላው ነው። በሱዳን ቀርብ ርከት ቋራ ቀጠና አባይ ዳር በተባለ አካባቢም፣ በደቡብ ወሎ መከነ ሰላም፣ በደቡብ ጎንደር ከምር ድንጋይ፣ በሰሜን ሸዋ ሰላ ድንጋይ አካባቢዎችም የተኩስ ለውጦች ነበሩ። የክልሉ አሁናዊ ሁኔታ እንዲህ አለ ቢሆንም፣ የክልሉ የብልጽግናው መንግስት ሹማምንት ደግሞ ሙሉ በሙሉ ወረዳዎችን ተቆጣጥረን ቆላና ሸለቆን እያጸዳን ነው ያሉ ይገኛሉ። በቅርቡ ወደ አማራ ክልል የተላኩት የፖሊስ ኮሚሽነሩ ዘላለም መንግስትም ይህንን ይናገራሉ። አጠቃላይ በክልሉ ያለው ሰላም በጣም በአስተማማኝ ሁኔታ እየሄደ ነው ያለው፣ በአጠቃላይ በሚባል ይቻላል። በወረዳዎች ሙሉ በሙሉ በመንግስት ቁጥጥር ሥር ሆኖ የተወሰኑ መተላለፊያ የሚባሉ ቆላማ አካባቢ ያሉ ቦታዎች ቀበሌዎች ደግሞ የማጽዳት ስራው በተጠናከረ ሁኔታ እየቀጠለ ነው ያለው። የሆነ ሆኖ የአማራ ክልል አርሶ አደር ቀየው የጦር ሜዳ፣ ልጆቹ ደግሞ በሁለቱም ወገን የጦርነት ተሳታፊ ሆኖ ቀጥሏል። አገዛዙ የአይ ኤም ኤፍን ፖሊሲ ለማስፈጸም ሲልክ ያደረገው የዋጋ ጭማሪ ደግሞ በእያንዳንዱ አርሶ አደር ኪስ ገብቷል። የማዳበሪያ ዋጋ በእጥፍ በመጨመሩ በቀጣይ ዓመት ከፍተኛ የምርት እጥረት ምናልባትም ከጦርነቱ ባልተናነሰም የራብ ምክንያት ሊሆን ይችላል ሲሉ አርሶ አደሮቹ አስጠንቅቀዋል። በማዳበሪያ ዋጋ በከፍተኛ ሁኔታ በመጨመሩ ምክንያቱም ጦም ያዱ የእርሻ ማሰጅ ሊኖሩ ይችላሉ ብለዋል።

ባለ ሀብቶቹ በጠቅላይ ሚኒስትሩ ሌባ ሲባሉ ሀብታም ሆናችሁ ሳሌ ህብታት ማሩም ናችሁ ሲባሉ ያጨብጨቡበትን ቪዲዮ ተቀርጾም በብልጽግናዊ ፕሮፓጋንዳ ተቋማት በኩል ተሰራጭቷል። የአዲስ አበባ ነዋሪዎችን አፈናቅለው አገዛዙ የተቀላከዩት ዘንባባዎችና የሰቀለው አምፖሎች እንደዚሁም ከአመታት በፊት የተሰሩ ጎዳናዎች ግራና ከሚኒስተርነትም ከኤጀንሲ ዳይሬክተርነትም የተነሱት ግን በሥነ ምግባር ጉድለት እና በአቅማነስ እንደነበር የቀድሞ ሸዋሚዎቻቸውና ባልደረቦቻቸው ሲናገሩት የተደመዱት ጉዳይ ነው። እርሳቸው ግን አንድ ሰው እርሳቸውን ለመተቸት በመንግሥት መስሪያ ቤት ውስጥ ማለፍ ያለበትና ፔሮ ላይ ፈርሞ ደሞዝ የወሰደ መሆን አለበት ያሉ ናቸው ባለ ሀብቶቹን በሰላም ማናገት በሌብነትና በመማረር የወጀሉት ጠቅላይ ሚኒስትሩ ስልሳ በመቶ የሚሆነውን የሀገሪቱን ሰላም ያናጋቹት እናንተ ናችሁ ስሏቸው ባለ ሀብቶቹም አጭብጭቦላቸዋል እዚህ ካላችሁ ሰዎች ባለፉት ሰባት ዓመታት ሀብቱ ቢያንስ አንድ እጥፍ ያላደገ ሰው አሰሰው ያለ አይመስለኝም። ሁሉም ሰው እየጨመረ ነው፣ ግን ሲፈጥራን ኮምፕሌን ማድረግ ነው። ሌብነቱ ግን 50 ፐርሰንት እናንተ ጋር ነው፣ በትንሹ 50 ፐርሰንት 100% ሀብታም ሆናችሁን ለማሳየት በርቅደሩ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር መተለማመዱ ግናንተ ናቸው የኢትዮጵያን ሰላም የሚያናገው። 60% የኢትዮጵያ ሀብታም ነው። 60% አቶ ጌታቸው ረዳ ህውሃት ከሾማቸው የአብይ አህመድ አስተዳደር ጋር ወደ ግጭት ሊገባበት ይችላል ያሉትን ምክንያት ተናግረዋል። ፓርቲው ደግሞ ወልቃይትና ራያ በተመለከተ የወጣውን ካርታ ተቃውሟል። ከሰሞኑ በተለያዩ የመገናኛ ብዙሃን ቀርቦ ሲናገሩ የተሰሙት አቶ ጌታቸው ረዳም የቀድሞ ጓዶቻቸውን ደጋግሞ ከሷል። የትግራይ ህዝብ ተጨፍጭፎ በታሪክ ኩርዶች እኮ እንዲነበሩ ወዘተ ተብሎ እንዲነገር አልፈለገም። አሁን ስልጣን ላይ ያሉ አካላት ትግራይን ይዘው እንዲጠፉ መፈቀድ የለበትም በሚል መናገራቸውንም መዘገባችንም ይታወሳል። የብልጽግናው ፕሬዝዳንት አማካሪ አቶ ጌታቸው ቲቢኤስ ላይ ቀርበው ካነሷቸው ጉዳዮች ውስጥ ደግሞ የሾማቸው የ4 ኪሎ አስተዳደርና ህወሓት መካከር ግጭት ሊፈጠር የሚችል በሚል የገለጹት ይገኝበታል። ህወሀት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር ከሞከረም ከፌዴራል መንግስቱ ጋር ግጭት ውስጥ ይገባል በማለት ነው በቃለ ምልምሳቸው ወቅት ያነሱት። አቶ ጌታቸው ህወሀት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር የወሰነው በኤርትራ መንግስት አይዞብ አይነት ነው በማለትም ወንጅላ። የህወሀት ሊቀመንበር ደብረ ጽዮን ገብረ ሚካኤል ካንዶር በፊት ከወይን ጋዜጣ ጋር ባደረጉት ቃለ ምልልስ ህወሀት የደቡብ የትግራይ አስተዳደራዊ መዋቅሮችን በመቆጣጠር መልሶ የማደራጀት ሐሳብ እንዳለው መናገራቸው ይታወሳል። ይህ በእንዲህ እንዳለም የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወልቃይትና ራያ በአማራ ክልል ስር እንደሆኑ ሚያፋይ ካርታ ሰሞኑን አውጥቷል በማለት ከሷል። ሳልሳውያን የባወጣው መግለጫም ቢሮው ከሰብአዊ ቀውስ ሪፖርቱ ጋር አያይዞ ያወጣው ካርታ ተስፋፊ መትን የሚደግፍ እና በአካባቢው በትግራይ ተወላጆች ላይ ተፈጽሟል አላቸውን የማፍናቀል ወንጀል አንጀሮችን የማብራታት አላማ አሉኝ መስል ነው በማለት ነው ካርታውን ያወገዘው። ቢሮው ካርታውን እንዲያስተካከል እና የትግራይ ሕዝብን ይቅርታ እንዲጠይቅም ፓርቲው ጥሪ አቅርቧል። ይህንድ እንዳለበት ትግራይ ያለውን ቀውስ በተመለከተ በመቀሌና በስዊዘርላንድ ጄኔቫ ሰልፎች ሊደረጉ ነው። አምስተኛ ክረምት በሻዕር አመቲያ ማሳለፍ የሚል መሪ ቃላቸውም ናቸው። ሰልፉ የሚካሄደው ከሰኔ 1 እስከ 31 ሆኖ የተነገረ ሲሆን የሰልፉ ዋና ዓላማ በክልሉ በተካሄደው ጦርነት ከቀያቸው ተፈናቅለው በተለያዩ የመቀበያ ጣቢያዎች እና በስደተኛ ካምፖች የሚኖሩ የክልሉ ነዋሪዎች በቀጣዩ ክረምት ሳይመጣም ወደ ቀያቸው እንዲመለሱ ለማስቻል ስለመሆኑ የክልሉ የመገናኛ ብዙሃን ዘግበዋል። የሰልፉ አስተባባሪዎች ልዩና ተጽዕኖ ለመፍጠር በማለም ተዘጋጅነው ብለውታል። በተጨማሪም የፕሪቶሪያው ስምምነት ተፈራራሚዎችና አፈራራሚ ወገኖች ላይ ተጽዕኖ ለመፍጠር ያለመ ስለመሆኑ አስረድቷል። በቅርቡ ህወሓት ባወጣው መግለጫ የፌዴራል መንግስቱ ተፈናቃዮችን የመመለስ ግዴታውን አልተወጣም፣ እንደውም ሊመለሱ በሚገባቸው ስፍራዎች ላይ ያሉ ታጣቂዎችን እያጠናከረ ነው ብሎ ነበር። በተመሳሳይ በዚህ ዓመት ጸር ላይ ከቀያቸው ተፈናቅለው በመጠለያ ጣቢያዎች የሚገኙ የክልሉ ነዋሪዎች ችግራቸው እየተባባሰ እንደሚገኝ ወደ ቀያችን መልሶ ሲሉ በሰላማዊ ሰልፍ መጠየቃቸውም የሚዘነጋ አይሆንም። እንደ ሽር ባሉ የተፈናቃዮች ማዕከላት ደግሞ በመቶች የሚቆጠሩ ተፈናቃዮች በዚህ ዓመት በረሃብና ተያያዥ ምክንያቶች መሞታቸው አስተባባሪዎች ገልጸው ነበር። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቀም በቅርቡ በወጣው መረጃ በትግራይ ክልል ወደ አንድ ሚሊዮን የሚጠጉ ተፈናቂዎች እንደሚገኙና የነዚህ ተፈናቃዮች ህልውና የተመሰረተውን በሰብአዊ እርዳታ ላይ ስለመሆኑ ይፋ አድርጎ ነበር። ብልጽግና ጋዜጠኛውን እንደገና አሳር። ከ3 አመታት በፊት ያለ ፍርድ ታስሮ የተተፋው የኢትዮጵያ ኢትዮጵያ ኢንሳይደር ዋና አዘጋጅ ተስፋለም ወልደየስ የፍርድ ቤት እንዲፈታ ቢወስንም ፖሊስ አሰሮታል። ከሁለት መቶ በላይ ጋዜጠኞችን በማሰር የሀገሪቱን ክብረ ወሰን የሰበረው የብልጽግና መንግስት ጋዜጠኞችን እያሰረ በቀጠለበት ወቅት ተስፋለም ወልደየስን በድጋሚ ወንባ አስገብቶታል። ከሦስት ዓመታት በፊት በኢሬቻ በዓል ላይ መንግስትን የሚቃወሙ ሰዎችን በቪዲዮ ስትቀርጽ ነበር በሚል እንዲታሰር የተደረገው እና ከዛም ቢሮ የተዘረፈው ተስፋለም አሁን ደግሞ ለእስር ተዳርጓል። የኦህዴድ ብልጽግና እና ጋዜጠኛውን ያሰሩ በአሳለፍነው እሁድ እንደነበር ድርጅቱ ሀቅ ሚዲያና ኮሚኒኬሽን አሳውቋል። በአሳለፍነው እሁድ በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል